በትውውቅና ስራ ማስጀመሪያ መርሃ ግብሩ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤም መሬት በርካታ የመልካም አስተዳደር ጥያቄ የሚነሳበት ሀብት መሆኑን ገልጸዋል። ይህንን ውስብስብ ችግር ለመፍታት በማሰብ ቢሮው ወደ ስራ መግባቱን ጠቁመዋል። ይሄ መሬት በተለየ ሁኔታ የክልል መንግስት ከሌሎች ክልሎች በተለይ የኦሮሚያ ብሔራዊ ክልላዊ መንግስት ከዛም በደንብ ተሞክሮች ተወስዶ ከአዲስ አበባ ከተማ አስተዳደርም የተሞክሮች በሚገባ ተወስዶ መሬት ራሱን ችሎ ቢደራጅ የመልካም አስተዳደር ችግሮችን ራሱን ችሎ በአዋጅ እና በደንብ መመሪያ ወጥቶለት ራሱን ችሎ ቢመራ የመልካም አስተዳደር ችግሮችን ፈጥኖ መፍታት እንደሚቻል ያው ታሳቢ ተደርጎ የተደራጀ ቢሮ ነው። መሬት ከማንኛውም ሀብት የላቀ መሆኑንና ይህም ሀብት በተለየ መልኩ ለመጠቀም በትኩረት እንደሚሰራ ያረጋገጡት አቶ ሰብስቤ፣ ህብረተሰቡ ከሀብቱ ተጠቃሚ እንዲሆንና የባለቤትነት መብት እንዲረጋገጥ ይደረጋል ብለዋል። በገጠርም ሆነ በከተማ ያሉ የመልካም አስተዳደር ችግሮችን ራሱን ችሎ የወሰነ ፈጥኖ እንዲፈታ ተብሎ የተደራጀ ቢሮ ስለሆነ ያው ትልቅ ኃላፊነትና ተልእኮ ያለው ቢሮ ስለሆነ ሀብትም ነው፣ ይሄ መሬትን እንዴት በቁጠባ መጠቀም እንደሚቻል እንዴት በዘመነ ሁኔታ መጠቀም እንደሚቻል እንዴት ይሄን ማዘመን እንዲቻል ተብሎ የተደራጀ ቢሮ ስለሆነ ያው ትልቅ ኃላፊነት ተሰጥቶ አሁን ያ ወደ ስራ እየገባን ያለ ነው ነው የቢሮው ምክትል ኃላፊ የገጠር መሬት አጠቃቀምና ጊዮስፓሻል ዘርፍ ኃላፊ አቶ ዮሴፍ ማሩ ቢሮው አዲስ እንደመሆኑ መጠን ውስን ሀብት የሆነውን መሬት በአግባቡ በመጠቀም ብልጽግናን ለማረጋገጥ እንደሚሰራ ገልጸዋል። መሬት ደግሞ ውስን ሀብት ነው። ይህንን መሬት በአግባቡ ተጠቅመን ለቀጣይ እድገታችንም ሆነ ለቀጣይ ብልጽግናችንን ሀብታችንን በአግባቡ መጠቀም ያስፈልጋልና በከተማም እንደ መንግስት ያቀዳቸው ሂደቶች አሉ። አንዱ ከተማን ብልጽግናን የሚመጥን ለነዋሪዎች ምቹ የሆነ ቀጣይም፣ ደግሞ የብልጽግና ተምሳሌት የሆኑ ከተሞችን ይሁን እያደረግን የመሄድ እቅድ እንደ መንግስት የያዘው አለው። የልማታችን መሰረትና ሀብት የሆነውን መሬት በአግባቡ በመጠቀም ምርትና ምርታማነትን ከማሳደግ ባሻገር ዘላቂ የመሬት አጠቃቀም ስርዓትን በመዘርጋት አሉታዊ ጎኖችን የማረም ስራ ይሰራል ሲሉ አረጋግጠዋል። መሬት መሬት ውስን ሀብት ነው ብለናል። በተለይ ገጠር መሬት ላይ የነዚህ የወል መሬቶችም የመውረር አለ፣ ደኖችን መውረር አለ፣ መሬትን መውረር አለ ስለዚህ እነዚህ ጉዳዮች በጣም ስትሮንግ የሆነ እቅድ በማዘጋጀት ከፍተኛ ንቅናቄም በማድረግ እስከ ታችኛው አርሶ አደር በማድረስ ትክክለኛ መሬት ለትክክለኛው ግለሰብ በሚሆን ልክ የገጠሩንም ፓርት በአግባቡ በማቀናጀት ይህንን የመሬት ወረዳውንም ማስቆም አለብን ማለት ነው። በመርሃ ግብሩ የቢሮ አመራሮችና ሰራተኞች ትውውቅ ያደረጉ ሲሆን የ2018 በጀት ዓመት ዕቅድ ቀርቦ ሰፊ ውይይት ተደርጎበታል።